እነዚህ ሰዎች አሁንም ድረስ እንዴት ዝም እንደተባሉ እንዴት በሰላም ስራቸው እንደሚሰሩ በጣም ነው የሚገርመኝ። ወደ አራት መቶ ሰላሳ ሰባት ሺህ ሰባት መቶ አውጥቻለሁ እኔ አሁን ከክፍለ ጋር ነው የሚመላለሰው። ከዛም በላይ ገንዘብ አውጥቻለሁ የእነሱ ሲሆን መንግስት እንዴት ዝም እንዳላቸው እስካሁን ድረስ ጥያቄ ነው የሚሆንብኝ እኛ ሄደዋል ብለው ቤተሰቦቻቸው የሚያምኑ አሉ፣ ስልክ ቀይረው የሚኖሩ እዛ ጋር መኪና ሽጦ የከፈለ ሰው አለ፣ እንደኔ ተበድሮ ይከፈላለ፣ ቤት ሽጦ ይከፈላለ። እስቲ ይህን ማስታወቂያ ተመልክተን እንመለስ። ልጅ ውጭ ሀገር ሄዳ ነው ትምህርቷን መከታተል የምትፈልገው። አገሯን የምታስጠራ ምሁር እንድትሆንልኝ ይፈልጋለሁ። የት ሀገር ልኬ እንደምስተምራት ግራ ገብ ብሎኛል። አውሮፓ ካናዳ ወይስ አሜሪካ? ዩኒቨርሲቲውን ውስጥ እንዴት ነው ላገኝላት የምችለው? ተሳቅማ ምትሄድና ከአውሮፕላን እንደወረደች ግራ ግብ ትብላትስ? ማሚ ይቅርብኝ ምን አስጨነቀኝ። ማሚ ቢቀርስ ለምን ይቀራል? ኤም አልትራ ኤዲዩኬሽን ኮንሰልተንሲ ቤተሰብን ከጭንቀት የሚገላግል መፍትሄ አለው። ለሲኒየር ሃይ ስኩል ለአንደር ግራጁዌት፣ ለፖስት ግራጁዌት እና ፒኤችዲ ፕሮግራሞች በተለያዩ የአውሮፓ አሜሪካ፣ እና ካናዳ እውቅ ዩኒቨርሲቲዎች የትምህርት ምዝገባዎችን እንደዚሁም ጥሩ የትምህርት ዝግጁነት ላላቸው ስኮላርሺፕ እና የአድሚሽን እድሎችን ያመቻቻል። ልጆቹን ለመግቢያ ምዘና ብቁ የሚያደርግ ስልጠና በመስጠት ለፈተና ዝግጁ ያደርጋል። አድራሻችን አራት ኪሎ አምባሳደር ሞል አራተኛ ፎቅ ኤማልትራ ኤዱኬሽን ኮንሰልተንስ። ማስታወቂያውን እንዳያችሁት፣ በዚህ ማስታወቂያ የተሳተፉት በጣም የምንወዳት አርቲስት ሙሉአለም ጌታቸው አለች። በተጨማሪም ዳናይት መክብብ በዚህ ማስታወቂያ ላይ ተሳትፋለች። ከዚህ በተጨማሪም በርካታ ቲክቶከሮች በዚህ ማስታወቂያ ላይ ተሳትፈዋል። ከነዚህ መሀል አንዷም ዩቲ ነች እና ጀምሯል አሁን አራት ኪሎ አምባሳደር አራተኛ ፎቅ ላይ ነው ያለሁት ዛሬ እና ነገ አለ እጠብቃቸዋለሁ። በተጨማሪም በጣም የሚገርመው ነገር ይሄ ማስታወቂያ ሲተላለፍ የነበረው በቃና ቴሌቪዥን እና በአቦል ቲቪ ላይ ነበረ። አስቡት በዛ ሰዓት ላይ አቦል ቲቪ ላይ አደ የሚል በጣም በብዙዎች ዘንድ የተወደደ ተከታታይ ድራማ ነበረ። በሱ መሀል ነበረ ይህ ማስታወቂያ ሲተላለፍ የነበረው። መጀመሪያ አመጣጥ አቦልቲቪ ላይ ነበረ ያየሁት አደ ድራማ በጣም ይከታተል ነበረ እና እሱ ስር ማስታወቂያቸው በየቀ ነው። ያ ሁሉ ሲተላለፍ ከታች ኤም አልትራ ኤዱኬሽን ኮንሰልታንሲ አለ። ልክ እንደዛውም የቃና ፊልሞች ሲተላለፉ ይህ ማስታወቂያ ሲተላለፍ ነበረ። ሁለተኛ ቃና ላይ ነበረ ዳናይት እና በጣም ታዋቂ አርቲስቶች ናቸው እንግዲህ። ዳናይት አለች፣ ሙሉ አለም አለች ያስተዋውቃሉ። ይህ ነገርማ በቃ ልክ ነው። ብዙ ቦታ ይቻለው ለመመዝገብ አላመንኩበትም። መጨረሻ ላይ እነሱን አየሁት። ወደ የራዳ ክፍል ከተማም ስደውል አለ ቲ ነንበራቸው ልክ ነው የታደሴ ነው። እዚህ በላይ ምን ትፈልጋለህ? ስናጠቃልለው ይህ ማስታወቂያ በጣም ተወዳጅ በሆኑት ታላላቅ የቴሌቪዥን ጣቢያዎች ሲተላለፍ ነበረ በጣም ተወዳጅ በሆኑት አርቲስቶች እና ቲክቶከሮች ሲተዋወቅ ነበረ። መጨረሻውስ ምን ሆነ? ወደ 7 አውጥቻለሁ እኔ አሁን ከክፍለ ገር የሚመለሰው ከዛም በላይ ገንዘብ አውጥቻለሁ። መጨረሻ በዛ እንትን እያለን ያው ፕሮሰሱ በቃ አልቋል። አሁን ወደ ውጭ ሀገር ቲኬት ምናምን መቁረጥ አለበት ብላችሁ በቃ ቲኬቱን የቲኬት ገንዘቡን አስገብተን አካውንት ላይ እስከዛ ቀን ተዘጋጀ ብላ ገንዘቡን የምንዘጋጀው ነገሮች ልብስ፣ ሻንጣ ምንም አዘጋጅተን ቤተሰብ ልሸኝ እራሱ እስከ አዲስ አበባ መጥቷል። ከመጣን በኋላ ያን ቀን አለሆነም ነገ ተነጎዳ እያለች በቃ ብዙ ነገር መከራችን አሳያች። በጣም በርካታ ወጣቶችን በጣም በርካታ ሰዎችን ያጭበረበረ ብራቸውን እንዲያጡ ተስፋቸውን እንዲያጡ ብዙ ነገራቸውን እንዲጨልምባቸው ያደረገ ማስታወቂያ ሆኖ አልፏል። ለሌላ ሰው ማስበላችን እሷ ብራችንን እኔ በአጠቃላይ ሁለት መቶ ሰባት ሺህ አምስት መቶ ሰላሳ ብር ነው የከፈልኩት። ከዛ በላይ ደግሞ ያ ሲደመር ለኮቴ ለኢንሹራንስ ለሜዲካል ያለችን ብዙ ነው። አሳመነችን እሷ ቲሸርት አለበሰችን ሞቢሊቲ ሴንተር ብላ ቋንቋ እያስተማራችን ነበረ። ናታሊያን የምትባል የራሽያ ዜጋ ያላት መጣ ትምህርት አሰጠችን። ሰብሰባ ፑስኪን አዳራሽ ፑስኪን አዳራሽ ትክክለኛ ሰው ናት ብሎ ወደ አርባ ምናምን ሰው ሰልጠናል። እዛ ቲሸርት ለብሰን አለን መረጃው ግን ያን ሁሉ ሰው እኔ ወጣት ተስፋ አልበላም ስትል የነበረች የትዮ በላችን። ከዛ በላይ ገንዘባችን ቀርቶ አእምሯችን ነው እኛ አሁን። ከአርባ ምናምን ከሰለጥነው አንድ ሰው የተላከ የለም። ምን ያክል በደል ምን ያክል ችግር፣ ምን ያክል በዚህ ማስታወቂያ ተታለው እንደተጭበረበሩ ጥቂቶቹን እንመልከት። ያልሰራችን ግፍ የለም። እኔ ይኸው አራት አሁን ቤተሰብ ላይ እየቆጠረ ነው። በየወሩ የሚከፍሉ ስድስት ሺ ምናምን ብር ይከፍላሉ። እኔም ስምራ ልቀቅ ተብዬ ስራ ለቀቄ ከጓደኛ ጋር ተጠግቼ ነው መኖር። የቤት ኪራይ የሚከፍል ጓደኛ ነው። በቃ ብዙ ነገር መከራችን አሳየች። እስከዛም ገና ሌላ በዳል፣ ያው በፖሊስ ማባረር፣ የግል ጋርድ ጠብቃ ማፋን ማስመታት። እኔ አሁን ሁለት ቀን እንደዚህ በቃ ሌላ ይገካል ነው አስተረፈኝ። ለሁለት ሆኖ አፍኖ ነበረ። እንኳን ጠይቀን ፊት ጠይቀን ወደ መንግስት አካላት ብንሄድ በየቦታ ስንሄድ ፊትን ማግኘት አልቻለም። ፖሊስ ጣቢያ ስንሄድ በቃ ምላሽ ሆኖ በቃ ግልጽ ሆኖ ነገር ማግኘት አልቻለም። አሁን ከእኔ ጋር ከክፍለ ሀገር የመጡ ልጆች ናቸው። አሁን እራሳቸውን በቃ መምጣት ትራንስፖርት አወጥቶ መምጣት እራሱ አልቻለም። ተስፋ ቆርጦ ቤት፣ ሌሎች የተለያዩ ሱስ ውስጥ የገቡት ሰው መጥቶ የራሱን ያጠፉት አለ። እዚህ ጋር እንደዚህ የሚል ምክንያት ሊቀርብ ይችላል። እሱ ምንድን ነው፣ እነዚህ ሰዎች በዛ ሰዓት ላይ ትክክለኛ እውነተኛ መስሏቸው ይህን ማስታወቂያ ሰርተው ይሆናል ብለው የሚያስቡ ሰዎች ይኖራሉ። ነገር ግን እነዚህ ሰዎች ወደ ህዝብ መጥተው ወደዚህ መጥተው ለዚህ ለሰሩት ማስታወቂያ ይቅርታ አልጠየቁም። ለህዝቡ ምንም አይነት መልእክት አላስተላለፉም። አስቡት፣ በጣም በርካታ ሰው በመቶ ሺህ ብሮችን በዚህ ድርጅት አጥቷል። ነገር ግን ቢያንስ ቢያንስ ይቅርታ የሰራነው ማስታወቂያ ስህተት ነበረ ብለው እንኳን ይቅርታ አልጠየቁበትም ዳናይት መክብብ አምባሳደር ሆና የሰራችበት ድርጅት ወጣቶችን እየዘረፈ እንደሆነም ተገለጸ ታዋቂዋ የቴሌቪዥን ሆስት ዳናይት መክብብ አምባሳደር ሆና የሰራችበት ድርጅት እንግዲህ አሁን ላይ ወጣቶችን እየዘረፈ እንደሆነም ተገልጿል አውሮፓ ንልካለን እያሉ ከሚዘርፉ ቢሮዎች የሚጠቀሟቸው ታዋቂና ተጽዕኖ ፈጣሪ ሰዎችን ነው ማለት ነው ይህ ድርጅት ደግሞ በዋናነት ዳናይት መክብብን አምባሳደር በማድረግም የአብዛኛው ወጣት ህይወትም አጨልሏዋል አሁን ላይ እንግዲህ አብዛኞቻችን እንደምንታዘው ከሆነ ታዋቂ ወይም ተጽዕኖ ፈጣሪ ሰዎች ድርጅቱ ምንም ይሁን ምንም ሳይጠይቁ ማለት ነው፣ በሚሊየን ብር እነሱ እስከተከፈላቸው ድረስ አምባሳደር ሲሆኑም እየተስተዋለ ይገኛል። በእነሱ ሰበብ ቀን በቀን ወጣቱም ብሩ እየተበላም ይገኛል። አርቲስቶች እና ተጽዕኖ ፈጣሪ ሰዎችን ከእንደዚህ አይነት ስራቸው እንዲቆጣውም ተጠይቋል። የእነሱ ቤትና ካዝና ሲሞላ የስንቱ ወጣት ህይወት እንደሚበላሽ ደግሞ አስቡት። በተጨማሪም ደግሞ እንደዚህ በጠራራ ፀሐይ በቴሌቪዥን እና በተለያዩ ሶሻል ሚዲያዎች በታዋቂ አርቲስቶች የተሰራ ማስታወቂያ በጣም በርካታ ሰዎች ላይ አደጋና ማጭበርበር አድርሶ በመንግስት ደረጃ ምንም የተባለ ምንም የተደረገ ነገር የለም። በቃ ብዙ ችግር ውስጥ ያከተተችው ትዩ መንግስት እውነት ይህ እውነት አለኝታ ሚዲያ አቅርቦት እኔ እውነት ፍትህ እንዲሰጠን ነው እንፈልገው። ግራ ይገባናል እኛ መንግስት ባለበት በፀራራ ፀሐይ ተዘረፍ ነው በበረሃም እንዳለሰደድ እንዴት ነን እንሄዳው? ብራችን ይዛለች ፓስፖርት በስንት መከራ ለምኛ የተመለሰልኝ ያልተመለሰለት ስንት ጓደኞች አሉኝ እኔ ማውቃቸው ሰው። ወደፊትስ ተስፋችን ምንድን ነው? አስቡት። በትላልቅ ሚዲያ በትላልቅ ቴሌቪዥን በትላልቅ አርቲስቶች የተሰራ ማስታወቂያ? እንደዚህ የሚያጭበረብር እንደዚህ ብዙ ወጣቶችን ተስፋቸውን የሚያጨልም ከሆነ ሌሎች የሚሰሩትስ ወደፊት የሚሰሩትስ ምን ያክል ታማኝ ናቸው? አመሰግናለሁ። ከት ቁረጠው ነገር ኤማልትራ ኤጁኬሽን ኮንሰልታንሲ በተለያዩ የአውሮፓ አሜሪካና ካናዳ እውቅ ዩኒቨርሲቲዎች መማር ለምትፈልጉ መፍትሄ አለው። ኤማልትራ ኤጁኬሽን ኮንሰልታንት ከምዝገባ አንስቶ ሙሉ ሂደቱን በመጨረስ ልጆቹን ለመግቢያ ምዘና ብቁ የሚያደርግ ስልጠና በመስጠት ለፈተና ዝግጅት ያደርጋል። አራት ኪሎ የድል ሐውልት እንዳለፋችሁ አምባሳደር ሞል አራተኛ ፎቅ ብቅ በሉ። ኤማልትራ ኤጁኬሽን ኮንሰልታንሲ። ለማንኛውም ይህ ማስታወቂያ ብቻ አይደለም፣ በጣም በርካታ ማስታወቂያዎች በቲክቶክ፣ በፌስቡክ በቲቪ በዩቲዩብ በጣም በበርካታ ሶሻል ሚዲያዎች እና ቴሌቪዥኖች ይተላለፋሉ እና አርቲስቶች፣ ስላያችሁ በታዋቂ ቴሌቪዥን ስለተላለፈ ብቻ አምናችሁ ብራችሁን እና ንብረታችሁን እንዳታጡ። ለወጣቱ እንደ እውነት ትክክለኛ ኮንሰልታንስ ያለው ብሎ ማንም ያስብልበት። እሷ ታሳየናለች እኮ በእኔ ድርጅት የተመታ የክሌቅል የሚባሉ ልጆች ልክ ያለው እያለች ቪዛ ታሳየናለች፣ ፓስፖርት። ውሸት ነው። ማንም ኮንሰልታንስ እንደዛ እያለ ቲክቶክ ላይ ፌስቡክ ላይ ቴሌግራም ላይ ይለጥፋል። ውሸት ነው። በዚያው አጋጣሚ ለማስተላለፍ እፈልጋለሁ። ፒስ